ያደን አይደለም ማለት ነው። ሶስተኛ ጊዜ እየቀየረ ነው ሐሳቡን እንደዛ እያደረገ ከሆነ እና ጊዜ ካለ በጠይቀ ደስ ይለኛል። ቃ ሰላም ለአንተ ይሁንናሁን ያልከው የዳነ ሰው ነው የሚጠመቀው። የዳነ ሰውን የሚጠመቀው አላልክም ቃሌ ሻልላል አላልክም ግን አንድ ይቅርታ፣ የዳነ ሰውን የሚጠመቁ አሁንልትን ልድገምል፣ ጭቅጭካ ፈለው አለም ብልል አላልክም የሚለውን ነገር የዳነ ሰው መጠመቅ አለበት፣ ይጠመቃል። ሰላም ቤቴ ነኝ አየ ብያለው፣ አላልኩም ራሱ አትልም። ለምንድንነው በቃላት ውስጥ መደመየ ለጭቅጭቅ ሆነ ነገር? በያልኩትን ልድገምልህ እያልኩ ነው። ስለዚህ እኔ ደግሞ ለጭቅጭቅ ዝግጃ ያወጡላህል እኳ አሁን የተናገርኩም ግን፣ እሺ፣ ቀጥል። ደስ እንዳለ ቀጥል፣ ድገመው። ጎበዝ ልጅ ሚውተርክ በጌታ በቃ፣ እናንተ ተማማሩና ክርስቶስን ከሥራዬ ላይ ነው የመጣሁት። በጠዋት ተነሳሁ፣ የሆነ የምሰራው ነገር ነበረ። እኛ ከጨዋታ ነው እንደመጣ ነው ሚውተርክና ላስረዳልኩ ለማይገባት ከአንተ ጋር አሁን በጣም አስፈላጊ መስሉ ስለታየኝ እኮ። መልካም ጊዜ ይሆንላችሁ። እሺ አዝናለሁ እንዲህ ነው በቃ አለቀ። የሆነች ሽንሽ ነገር ፈልገው ተጨቃጭቆ ማምለጥ ካልሆነ በስተቀር ምንም የሚያዋጣቸው ነገር እንደሌለ ይታወቃል። በጌት አሁን አልሰማችሁም? የዳነ ሰው ነው የሚጠመቀው ሲለ ሀን አላለም? የዳነ ሰው ነው የሚጠመቀው አላለም? አሁን ማለት አነስቱኝና ለመመለስ ሞክሪ ፈቃድሽ ከሆነ ማለት ነው። ለመመለስ ና አናገሙ አይ አኬ ራሱ መመለስ ያለበት እኔ ምን ደረሰ፣ እኔ ጋር ለምን ለምን መሰላማት፣ ተፈልኩት ቃሌ ገብቶ የራሱን ሀሳብ አስተምሮ ወጥቷል አይደለም? ስለዚህ ከስር ካለ ተገና ጊዜ ካለ፣ አሁን ትልቁ ነገር ክሌም ተነሳ። ከዚህ ቀደም ከአኬ ጋር ሲወይ እንደዚህ እኔ እኔ ምን አለ መሰለህ፣ አሁን አንደኛ ልጁ እንትን ያደርጋል። ምንድን ነው የሆነ ቪክቲም ቪክቲም ይጫወታል። የሆነ እንደተበደለ ነገር ነው ክሊም የሚያደርገው አየህ። እስትሮ ማን ሰራ ይላል። አራ ያመነ ሰው ነው ይሄን የሚጠመቀው፣ የዳነ ሰው የሚጠመቀው ብሎ ቃል በቃል እንዲ ተናግሮ ከዛ በኋላ ደግሞ አይ፣ እንዲህ ብለሃል። አላልክም እሺ፣ ቢያንስ ብያለሁ አላልኩም በል ሲባል የማይመለስ ልጅ፣ አይ፣ እሱን አልመለስም፣ በቃ ዝም ብዬ ልድገምልህ። እስትሮ ማን ነው የምትሰራው አይቷል ልክ ፋላሲ እንደተሰራበት አድርጎ ያስመስላል። እና እንደዚህ ለማምለጥ ነው የሚሞክረው። አሁን ልጁ በቃ አሁን ደግሞ ጥምቀት አያድንም የሚለውን ደግሞ ይዟል ማለት ነው አይ የቴሌግራሙንም አሳይቻለሁ። ጥምቀት ያድናል በሚል አውርቷል፣ ከኔ ጋር ጥምቀት ያድናል በሚል ርዕስ አሁን አንተ ራሱ እኮ ከቃሌ ጋር እያወራሁ ሀና ግን ጥምቀት ለድህነት ነው፣ ጥምቀት ያድናል ብላ ስትናገር ነበረ። በሉትረን ቴዎሎጂ መሰረት እሱ ነው የምንቀበሉ ብላለች ምናምን ብለ ራሱ ስትናገሩ ነበር የነገርከው። ለምን ደግሞ እሱ የተለየ ነገር መናገር ጀምሮ፣ ከጥምቀት በፊት ይድናል በእምነት ብቻ ነው የሚጸድቀው፣ ከተጸደቀ በኋላ ግን ይጠመቃል። አልጠመቅም ካለ ግን ገና ከጅምሮ አልዳንም ነው የምንለው፣ ምክንያቱም የማይታዘዝ አይነት እምነት ናም በሚሉት ማለት ነው ገና ከጀምሮ አልዳነም እንላለን። ይሄ እምነት ስለማያድን ማለት ነው። ከዛ ውጪ ግን ከጥምቀት በፊት ኦልሬዲ ድህኗል፣ ጸድቋል፣ ምናምን ስለዛ፣ በጥምቀት ውስጥ አይደለም ጽድቁን ድህነቱን የሚያገኙት በቃ ገና ልክ ባመኑበት ቅጽበት ነው የሚል ትምህርት ደግሞ ይዞ መጥቷል ማለት ነው። አሁን ስለዛ ምንድነው፣ አሁን ምን አሁን ይሄን ልጁን ሳየው ማለት ነው የሆነ ከክርስቲያን ፊት ልክ ሲመጣ እንደሚያዝ ስለሚያውቀው ሀሳቡን ቀየር አድርጎ አይ ጥምቀት ለድህነት ነው ይላል። አሁን ከኔ ጋር ባለፈው ቁጭ ብሎ አሁን ራሱ ቪዲዮ አውጥቼ ላሳይ ይችላሉ። ጥምቀት ለድህነት ነው ያድናል የሚለው ከእግዚአብሔር ነው ብሎ ሲመ ዶክትሪን፣ ለምሳሌ አይሳት ይሳታል አይሳትም የሚለውን ለማስረዳት በፈልጌ የተወሰነ ሳውረው ዶክትሪን ከእግዚአብሔር ነው የሚለውን ለማስያዝ ማለት ነው። ጥምቀት ለድህነት ያስፈልጋል አልኩት። ለድህነት ነው አልኩት። አዎ አለኝ። ኦኬ ሰው ይህ ትምህርት ከእግዚአብሔር ነው አይደለም ስለው አዎ ጥምቀት ለድህነት የሚለው ከእግዚአብሔር ነው አለ። ጥምቀት ለድህነት ነው የሚለው ከእግዚአብሔር ነው ያለው ልጅ አሁን ዛሬ መጥቶ ግን ሰው ከዳነ በኋላ የሚያደርገው ነገር ነው አለ። ልክ ከክርስቲያን ፊት ሲሆን ቀይር ይላሉ። ብቻቸውን ሲሆኑ ግን ይሄኛው የተመታውን ትምህርቱን ይዞ ይቀጥላል። ማለት ጥምቀት አያድንም የሚለው እና እኔ በስመ አብ ጌታ ነው ከእንደዚህ ነገር መገላገል የሚችለው ባይዜ

ደህና አደርክ ሲስ እግዚአብሔር ይመስገን ደህና አደርክ እንደምን አደርክ እንደውይት በበላ ለሊቱን በሰላም አደርክ ሲስ እዬ እግዚአ እግዚአብሔር እርትን በሰላም አደረ ነጋ እንትን አልኩህ እኮ አሜን አሜን እቺን እቺን ቀን በምሕረቱ ጨመረልን አሜን በል እግዚአብሔር አሜን አሜን ቤሊ አሜን አሜን ከታች ያላችሁም አሜን በሉ ጌታ ማሪ ነው እነሆ እግዚአብሔር የሰራት ቀን እቺ ነች በእርሷ ደስ ይበለን ይላል መጽሐፍ እሺ አሜን እና እንዴት ነህ ታዲያ እግዚአብሔር ይመስገን። ሆንዬ እንደት ነህ? ሰላም ነው ወንድሜ። ሲስ እንደዚህ ስል በሌ ነው ወይስ መንታው ነው እንዳይልኝ። አረ በሊ፣ በጣም ተሻሽላለሁ አሁን እኮ እግዚአብሔር ይመስገን። በእውነት በሊ፣ በጣም ተቀይራለሁ እኮ ጌታ። በተነሳው ሐሳብ ላይ ምን ሐሳብ አለ ሲስዬ? እኔ መጽሐፍ ቅዱስን በምልአት ነው የምንረዳው። ለምሳሌ አሁን ስለ ጴንጤዎች ከጠየቀኝ ጴንጤ ያምናል ይጠመቃል፣ በቃ አለቀ። አሁንም ቀደመም በተባለው አንዳንድ ሰዎች የሉትራንን እንትን ተቀብለናል ቢሉ ሉትራን ድሮም አሉ፣ አብረነን፣ ችግር የለውም። አሁን አንተ ለምሳሌ መካነ ኢየሱስ ነበር ካለን ሙሉ ወንጌል ሆንክ ምን ለውጥ አለው? ታትሴት አለቀ እንጂ አዲስ ነገር እንደተፈጠረ መቶ፣ በተለይ የማያምኑ ሰዎች ጋር ይህን ነገር ማውራቱን አልደግፈውም እኔ ለምን አንተ ሙሉ ወንጌል ሆንክ መካኔስ ሆንክ ዋት ኤቨር ሆንክ ሁላችንም አንድ ካውንስል ውስጥ ነን ያለ ነው፣ አንድ ላይ ነን ያለ ነው። እሱ አሁን አዲስ የመጣ የተፈጠረ ነገር አይደለም። ስለዚህ ችግር የለውም ብዙ በዛ አያጣላኝም። ትናንትና ግን መዳኛ መንገዱ ሌላ መንገድ አለ ብሎ ዳጊ ስለመታው በጣም ተበሳጭተዋል። በቃ ይሄ ደግሞ ሪያሊቲ ነው። በቃ ሪያሊቲ፣ ሌላ ብዙ መንገድ ስላላቸው እነሱ በዚህ መጨቃጨቃ አይገባቸውም። በዛኛው መዳን ስለሚችሉ ችግር የለውም። ቶኒዬ ሰላም ነህ? ሰላም ቤል፣ ሰላም ነው። ሲሳይ ቤቱ የጋራ መስሎኝ፣ እንደዚህ አይነት አፈና ጀመርክ እንዴ? ምንድን ነው? ርስት የገዛ ነው። ለሁለት አይደለ እንዴ? ግን ዲያቆን ሁለቱ መጀመሪያ ላስገባቸው ብዬ ነው። ሁለቱም ብቻ ባለ ጉዳዮች። ደህና ነህ? እንዴት አለ? ሁሉ ሰላም፣ እግዚአብሔር ይመስገን።

ለዳር መስዋዕትነት ነው። አሁን ከቤት ምክር እንዳለ ሲጨመር ትዳር መስዋዕትነት ነው የሚለው በቃ ያለ ማለት። እዚህ ቤት በጣም የሚካበድ ትልቅ አይደለም። እዚህ ገባ የሚባል ቤት አይደለም። ካራ ቤት እዚህ ቤት ለመግባት እግዚአብሔር ምስክሬ ነው የምለው በታሪክ በታሪክ አንድ ቁጥር አይደለም አንድ ሚሊዮን ቁጥር ብጽፍ አላስገባም። ብሎክም ያላረግኩ እኔ በቃ በብሎክ እንኳን ቸርነት ላርገለብዬ ነው ብሎክ ያላረግኩ ማሪክ ስለምንፈልግ ብሎክ አታደርጋቸው። ብሎክ እንደ ማነው ሚስት ያደርጋት ናት። በኢየሱስ እሺ፣ ደግነት እንኳን ደህና መጣሽ። አንዴ ቶሎ ልቀበልና ደግነት። አቤት፣ አቤት። ሰላም ነው? ሰላም ይብዛ። እግዚአብሔር ይመስገን። እንዴት ነሽ? እኔ ዲያቆን ህዝቄ ያለበት ክፍል ሴፍቲ ነው የሚሰማኝ። በቃ ወዲያውኑ ነው የላኩትና ሁለት ሶስት ደቂቃ አዳምጬ ነው ማልፈው። ያው ደስ የሚል ነገር ውይይት አለ ስላስገባኝ በጣም ነው። እግዚአብሔር ክበርልኝ። በጣም ነው የማመሰግን። ቤተሰብ መሆን እፈልጋለሁ። እኔ ኦርቶዶክስ ነኝ፣ በጣም በኦርቶዶክስ ቤተክርስቲያን ያደኩ ነኝ። ግን ኦፕን ማይንድ ነኝ፣ ማዳመጥ፣ መስማት፣ መከባበር። ግፋቢል በጸሎት ወደ እግዚአብሔር ነው የማቀርበው ሰውን። ከዛ ውጭ ግን የተለያዩ እምነቶችን አክባሪ ነኝ፣ መሰሚ ነኝ። ስለአስገባኝ አመሰግናለሁ። አንድ መልእክት ይፈቀድልኛል ለመናገር፣ ዲያቆንም በዛው እንዲያግዘ ስለፈለኩ ስለፈለግኩ ነው እና እኔ የምኖረው ኖሮይ ነው፣ ግን ኢትዮጵያን ያለሁት እና ከአንድ ወር በፊት ነበር መመለስ የሚገባኝ። ወደ ደብረሲና የሚሰራ የአቡነ መርቆሪዎስ ቤተክርስቲያን አለ እና አሰርተው አሰርተው ክረምት እየመጣ አሸዋውን ያጥብባቸዋል እና ሂጃ ይቺ አልቅሼን የመጣሁት አባቶች እያለቀሱ ነው ቆርቆሮ ቀርቶ ለሱ የሚሆን በሚሊየን አዳራሽ የሚባለው ዝግጅት አለ፣ ስምንት ሰኔ ላይ ማለት ነው። ትኬት ለመሸጥ ነው ከኖሮ፣ እየቀረቡት እባካችሁ፣ ግዙን ቆርቆሮውን እንስራላቸው። ቤቱ ይሰራ፣ እግዚአብሔር ይክበር። አቡነ መርቆሬዎስም በረከቱ እንዲቀርበን ትኬት እየገዛችው የአባቶችን ባይታበስላለው። በጣም አመሰግናለሁ ስለፈቀድክልኝ እሺ እግዚአብሔር ይስጥልን። ወይ ቢኒ ቢኒ ወይንም የሚቀጥሉና ቦርናጌን ቦርናጌን ይስ ካሚንግ ሲስ ማለት ወንድምነት እንዴት ነህ? ደህና ነህ? እንደት ነህ? እግዚአብሔር ሥራ ነኝ አልቆይም። አይ ቲንክ አንተ የምትቆይ አይመስለኝም። አኔም አልቆይም። ቶሎ ለእዚያ ሀሳብ እንድትሰጡ አምስት ደቂቃ ያለኝ አምስት ደቂቃውን እኔ ብቻ ልጠቀመው ወይስ ሁለት ሁለት ደቂቃ ተጠቀም? በመጀመሪያ እንደ ማሳሰቢያም እንደ ወንድምነትም ለመንገር የፈለግኩት እንትናን ወንድማችን እና ዘማሪ ዳጊን ጥላውንን ከትልቅ ምስጋና ጋር ሞዴሬተር እንድትሰጠው እንፈልጋለን። ሞዴሬተር አድርገው ከዚህ በኋላ አንተ ቤት መግባት ስለጀመረ እንደ ትላንቱ አይነት ማውረድ ስራ እንዳይሰራበት ፕሊስ፣ ሞድሬተር አድርገው ማለት ነው። ከዚህ በኋላ ሌሎችም ጥያቄዎች ስላሉት ማለት ነው። በተረፈ ደግሞ የአንተም ወንድሞች ጋር መተህ ማታ አብሬህም ነበርኩኝ። ያው ኦልሞስት ከሞላ ጎደል ተነጋግሯል። ሌላው በውስጥ ይቀጥላል ተብሏል። ወንድሜ ነህ ስለሰማው መተህም ራስህን ግልጽ ስላረክ ምናምን በጣም ደስ ብሎኛል። በቃ ይህን ለመናገር ነው ባለው ደቂቃ እንጂ ሌላ ጥያቄ ነበረ። ዲያቆን እስቅያስን ስንጠይቀው ግን ሌላ ጊዜ አነቷሉ፣ ደቂቃው ስለማይበቃ ማለት ነው። ደቂቃው ስለማይበቃ እንደዛ፣ እናገሽተዳጊን ግን እንዳትረሳዊ፣ እንደዛ አድርገው አሰጧ። ሲመጣም ወደ ኤተር ሰጠዋለ። ችግር ሰላም አደራችሁ፣ እንዴት አደራችሁ? ሲስሜ ያሚ እንዴት ነሽ? ለናናችሁ ናችሁ አንድ መልዕክት ነበረኝ እና አሁን በተወያያችሁ ትር ስር ከታች ሆኜ እያዳመጥኳችሁ ነበር ቢሊን ነው የምጠይቀው ያው እሱ ሁልጊዜ ወደኛ ወደ ኦርቶዶክስ እየመጣ ብዙ ነገሮችን ያተራምሳልና እና እንደ ምክርም እንደምንም የራስን ቤት መጀመሪያ ልዩነታችሁን አጣርታችሁ ወደኛ ቤት ማየት አለብህ እልሃለሁ ቢሊ ለምን ያንተ ሲሆን የእናንተ መካነ ኢየሱስ ሙሉ ወንጌል ምናምን ብዙ ያላችሁን ህብረት ሳታጣራ የእናንተ ሲሆን ይሁን ችግር የለም፣ አንድ ነን በዚህ ትላለን። ግን በውስጥ ያላችሁት በጣም ብዙ ብዙ በጣም በብዙ የሚቆጠር ልዩነት አላችሁ። መጀመሪያ የሰው ቤት ገብተህ ከማየት በፊት የራስህ የፕሮቴስታንትን እምነት ልዩነታችሁን ይዛችሁ እንዴት መቀጠል እንዳለባችሁ ማወቅ አለባችሁ። በጣም አሁን ውዝግብ እየመጣ ነው፣ ዥዋዥዌ በሚል ነገር ማለት ነው። ስለዚህ ቢሊ የራስን ቤት አጣራ። ስለኛ ገድሎች አታውራ። እኛ ገድሎቻችንን ስለተጠቀምን ነው እኛ የምናመሰግናቸው እያመለክናቸው አይደለም። ገድሎቻችን አማላጆቻችን ብለን ነው የምንይዘው። ስለዚህ ትንግርትህን በራስ ቤት አርገግ ተናገር ነው ምልክ ቢሊ፣ እና ከአሁን ሰዓት በኋላ አያምርብህም። ለምን የራስ ቤት ጉድፎች በጣም ብዙዎች አሉና፣ በነዛ ላይ እንትን በሉ፣ ተነጋገሩበት እሺ ተባረኪ። በቃ ችግር የለውም ሌሎቹንም ግን ምኛ ቤት ላይ ከፍተው ስለ ፕሮቴስታንት የሚያወሩትንም እንደዚሁ ምከሪያቸው። እሺ ቤት ከፍተው ፕሮቴስታንት እንዲህ ነው እንዲህ ነው የሚሉትን በዚህ በነካ እጅሽ ሄደሽ እንደዚህ አታድርጉ፣ የራሳችሁን ሌላ ሰው ስለ ሌላ ቤተ እምነት አታውሩ ብለሽ አብረሽ ምከሪ። ተባረኪ። አሜን። እሱ ችግር የለውም። አንተ ግን በጣም በዛ ሰው ወደ ኦርቶዶክስና ወደ ቀጥተኛውም ሲሄድ እዛ ላይም ተናግረግ ገድላት ላይም አውርተክ ሃይማኖት አሁን የሚያስፈልገን በክብር ተከባብረን ነው እንጂ ብዙ አህዛቦች አሉ፣ ክርስቶስን ያላገኙት። ወደ እነሱ ጋር ተደራሽ ሆነግ ብትሄድ መልካም ይመስለኛል። ኢየሱስ ሁሉንም ይወልሽ። በየቀኑ እነ ፈለገን ቤት እየከፈቱ የሚሳደቡትን ንገሪያቸው። ሁሉንም ንገሪ፣ እውነት ለእምነት ተቆርቆረሽ ከሆነ ማለት ነው። ለግሩፕ ለኦርቶዶክስ ቢሌ አይደለም። ሀቅን የሚነግራት ኦርቶዶክስ ከቤተክርስቲያናችን ጀምሮ ከግቢው ገና ስትገብ ስለ ኢየሱስ የምትሰብክናት ግን አብዛኛው ጊዜ አይሃለው አስተሳሰብህ ጥሩ ሆኖ ሳለ የሆነ ነገሮች የቀለሜ የፈሰሰበት ደቀ መዝሙር አትሁን እና ቢሊ ራ አይባልም። እንደዚህ እ ይ ለ